የኋሊት ኢቫ ብራውን ከሂትለር ጋር ጋብቻ ከፈጸመች ሶስት ሰዓት በኋላ ራሷን የገደለችው በ1937 ዓ ም በዛሬው ቀን ነበር። ኢቫ ብራውን እስከ መጨረሻው ድረስ ከሂትለር ጎን ሳትለየው ታማኝነቷን ያስመሰከረች ፍቅረኛው ነበረች። ከሂትለር ጋር የተዋወቀችው የሁለተኛው የዓለም ጦርነት ሳይጀመር ሰባት ዓመት ቀደም ብሎ ለሄነሪ ሆፍማን ረዳት ፎቶግራፍ አንሺ ሆና ስትቀጠር ነው ሄነሪ ሆፍማን የሂትለር የግል ፎቶግራፍ አንሺውና አለሟሉም ነበር። የ17 ዓመቷ ኢቫ ብራውን በረዳት ፎቶግራፍ አንሺነት ብትቀጠርም እስከ ሁለት ዓመት ድረስ ከሂትለር አጠገብ እንድትቀርብ አልተፈቀደላትም። ሂትለር አብራው የምትኖረው የአክስቱ ልጅ ራሷን ከገደለች በኋላ ኢቫ ብራውንን አቀረባት። ኢቫ ፍቅረኛው ሆና በቤርጎፍ እና በሙኒክ በሚገኙት የሂትለር መዝናኛዎች እንድትኖር አደረገ። በመጀመሪያው ግንኙነታቸው ኢቫ በሽጉጥ ራሷ ለመግደል መተኮሷ ተመዝግቧል። ምክንያቱም ሂትለር በነበረበት ጥድፊ ጊዜ ስለማይሰጣት ሊሆን ይችላል ተብሎ ተገምቷል። ኢቫ የፎቶግራፍ ሙያዋን አልተወችም። ሂትለር በሚገኝባቸው በተለይም ግላዊ እንቅስቃሴ ላይ በነበረበት ጊዜ ያነሳቻቸው ፎቶግራፎች አሁንም ይታያሉ።